እለቱ ነሐሴ አስራ ሁለት ቀን ሁለት ሺ አንድ ዓ.ም ረፋዱ ላይ ነው። የፌዴራሉ ከፍተኛ ፍርድ ቤት ሁለተኛ ወንጀል ችሎት ደጃፍ በበርካታ ሰዎች ተጨናንቋል። የችሎቱን በር ዘልቀው ሲገቡ ውሳኔ ለመስጠት ከተሰየሙት ዳኞች ፊት ለፊት ከደቂቃዎች በኋላ የሚከሰተውን ለማወቅ የጓጉ ታዳሚዎች የአዳራሹን ወንበር ሞልተው ተቀምጠዋል። ለበርካታ ወራት ሲታይ ከነበረው የክስ መዝገብና ከችሎቱ ፊት ለፊት ተከሳሽ ታምራት ገለታ ከአምስት ግብረ አበሮቹ ጋር ቆሞ የዳኛውን የመጨረሻ ውሳኔ ይጠባበቃል። ከተከሳሾቹ መካከል ጎይቶም መሀሪ የተባለው ከዚህ ዓለም በሞት በመለየቱ ክሱ እንዲቋረጥና መዝገቡ እንዲዘጋ የተደረገ ሲሆን በዕለቱም ዳኛው የቀሪዎችን ተከሳሾች መዝገብ መመልከት ጀምረዋል። በተለይ የመጀመሪያው ተከሳሽ አቶ ታምራት ገለታ በወንጀል ህግ ቁጥር 522 ህዝባር 1 ሃን በመተላለፍ ከ1992 ዓ ም እስከ 1999 ዓ ም ድረስ ልደታ ክፍለ ከተማ ቀበሌ 22 ሄለን ህንፃ ጀርባ አዳማ ከተማ ቀበሌ 14 ልዩ ቦታው ኬላ በተባለው አካባቢ እንዲሁም በኦሮሚያ ክልል ሰሜን ሸዋ ዞን ፍቼ ከተማ በሚገኙ የአምልኮ ቦታዎች ባለ አውሊያና ባለ ክራማ የአላህና የእግዚአብሔር መልእክተኛ ነኝ በሚል ሰበብ የዜጎችን ሕይወት በማጥፋትና ንብረታቸውን የግሉ በማድረግ ወንጀል መከሰሱን ይገልጻሉ። በችሎቱ የተሰየሙት ዳኞች በከፍተኛ ፍርድ ቤት ሲታይ የቆየው የተከሳሹ መዝገብ ግለሰቡ ከሁለተኛ ሶስተኛና ሰባተኛ ተከሳሾች ጋር በማበር ከማንኛውም በሽታ እንደሚያድን ሀብት ለተቸገሩ ሀብት እንደሚሰጥ ከአላህ የተላከ መልእክተኛ እንደሆነና ዕድሜ ማስረዘም እንደሚችል በመግለጽ በዜጎች ላይ ከፍተኛ የሆነ ተፅዕኖ በመፍጠር የተለያዩ ሰዎች በእምነቱ ስር እንዲወድቁ አድርጓል ይላል። ይህንን ለማድረግ እንዲመቸውም የተቀቀለ ጫት አመድ ጎጂነቱ በምርመራ የተረጋገጠ ሰልፈር የተባለ ማዕድን ሽቶና፣ ሌሎች ምንነታቸው ያልታወቀ በሰው ህይወትና ጤና ላይ ጉዳት ሊያደርሱ የሚችሉ ነገሮችን በመቀመም በተከሳሾቹ አባባል ሀውዛ የተባለውን ውህድ በማጠጣት ግለሰቦች ህይወታቸው እንዲያልፍ ከማድረጉን ባሻገር በርካታ ገንዘብ ወርቆችንና የተለያዩ ንብረቶችን የግሉ ለማድረግ ችሏል ይላል። ዳኛው የክስ መዝገቡን ገልጸው ለታዳሚው እንዳነበቡት ዳኛው በተከሳሹ ላይ ውሳኔ ከመሰጠቱ በፊት በህገወጥ መንገድ የተካበቱ ንብረቶች ላይ ፍርድ መስጠቱ አስፈላጊ ሆኖ በመገኘቱ የአዲስ አበባ ትራንስፖርት ቅርንጫፍ ጽህፈት ቤት የምዕራብ ዞን በአቶ ታምራት ስም እንዳሉ የገለጻቸው ሁለት መኪናዎች በአቢሲኒያ ባንክ በተከሳሹ ስም እንዳለ የተገለጸው